በነዳጅ ማደያዎች በሚስተዋለው የነዳጅ አቅርቦት መስተጓጎል ለእንግልት መዳረጋቸውን የኢትዮጵያ ቴሌቪዥን ያነጋገራቸው አሽከርካሪዎች ገለጹ። ሪፖርተራችን ሩት ወርቁ በአዲስ አበባ ተዘዋውራ የነዳጅ አቅርቦቱን በተመለከተ ቅኝት አድርጋለች፤ እንከታተል። ከሰሞኑ በአዲስ አበባ የተከሰተውን የነዳጅ እጥረት ተከትሎ በማደያዎች ላይ ያለው ሁኔታ ምን ይመስላል የሚለውን ቅኝት ለማድረግ ሙከራ አድርገናል። እንግዲህ ባደረግነው ቅኝትም የተለያዩ ማደያዎች ላይ በጣም ረጃጅም ሰልፎችን ማስተዋል ችለናል። ማህበረሰቡም እንግዲህ ነዳጅ ለመቅዳት ከለሊት ጀምሮ እስከ አሁን ሰዓት ድረስ በጣም ረጅም ሰዓት መቆማቸውንም ነግረውናል። እኔ አሁን እዚህ ሶስት ሰዓት ነበርኩኝ አሁን አራት ሰዓት ተኩል ሆኗል። አንድ ሰዓት ተኩል ቆሜያለሁ። እዚህ ሁለት ሰዓት ከሩብ ነው የቆምኩት እዚህ ጋር መጥቼ አሁን እንደምታዩ እንግዲህ ለአምስት አስር ጉዳይ ነው። ምንም ያየነው ነገር የለም። እንደምታዩ ነው እንግዲህ ነዳጁ አለ ይባላል። እናንተም ቀርጻችሁ እንደምታዩት መኪኖቹ እየቀዱ አይደለም። ሁለት ማሽን አለው ይሄ ለምሳሌ እየሰራ ያለው አንዱ ማሽን ነው። አንዱ ማሽን በአንድ መግጃ ነው የሚሰራው እሱ ነው አንድም እንደዚህ ያለ ስራ እንድንፈታና ህብረተሰቡ እንዲጉላላ የሚያደርገን አቬሬጅ ለአንድ ሰዓት ቆሜያለሁ ከዚህ በኋላ ደግሞ ገና ለሁለት ለሶስት ሰዓት ልቀጥል ነው ለኔ ችግሩ አይገባኝም ምክንያቱም ይገርምሻል አራት ማደያ ዞር ያለው ከጠዋት ጀምሮ አራቱንም ማደያዎች የሉም አጣሁኝ መድሃኒዓለም ወጥቻለሁ ቡራዩ ሄጃለሁኝ ሰፈረ ሰላም አጥቼ ይሄው መጨረሻ መጥቼ ተሰለፍ ስለዚህ ችግሩ አላለቀም በዚህ አይነት በቃ እየተንቀሳቀስ አይደለም ቢያንስ ከሁለት ሰዓት ከሶስት ሰዓት በኋላ ይደርሰኝ ነው። የስርቆት መበራከት ህገወጥ አለ አይደለ? የሚሸጡ በሃይላንድ በጀሪካ ምናምን የሚሸጡ አሉ። ያ ያን መሰለኝ እጥረት እንደዚህ ይመጣ አይቻሉ። ለሚመለከተው አካል ህገወጦችን ቢይዝልን፣ ከዚህ ያኛው ከተያዘ በኋላ እኛም አንሰለፍን በስነ ስርዓት እንቀዳለን። ምክንያቱም እዚህ ጋም ጊዜሽን እያቃጠልሽ ስለሆነ ህገወጦችን ቢይዝልን ቢያስተካክልልን ደስ ይለኛል። እንግዲህ እንደምትመለከቱት ሰልፉ ከመርዘሙ የተነሳ ከአይን እይታ ውጪ ድረስ እስከሆነ ድረስ ነው ያለው እና እንግዲህ እዚህ ቦታ ላይ ከሌሊት ጀምሮ ከአምስት ሰዓት በላይ የቆሙ አሽከርካሪዎችንም አነጋግረናል። የሚመለከተው አካል ይህንን ችግር ተመልክቶ ችግራቸውን እንዲቀርፍላቸው ጥያቄያቸውን አንስተዋል። በተመሳሳይ ነዳጅ በአግባቡ ማግኘት ባለመቻላቸው የዕለት ተእለት እንቅስቃሴያቸው ላይ ከፍተኛ እክል መፈጠሩን በሐዋሳና አሶሳ ከተማ የሚገኙ አሽከርካሪዎች ገለጹ ከነዳጅ አቅርቦቱ ባለፈ በማደያዎች አገልግሎት አሰጣጥ ላይም ጠንካራ ቁጥጥር ማድረግ እንደሚገባ አሽከርካሪዎቹ ተናግረዋል በየከተሞቹ የሚገኙ ሪፖርተሮቻችን አስተያየቶቹን አሰባስበዋል ተከታት ለንመለስ አሁን ትላንትና ሻርፕ 11 ሰዓት የቆምኩት ይሄ ነኝ 11 ሰዓት ቆሜ ያደርኩበት ይሄ ነው ያካደርኩበት አንድ ስቴፕ የተንቀሳቀስኩበት የለም። በጣም እየተጎዳን ነው። ስለዚህ ይህን ነገር ቢመለከቱልን፣ ያው አቤት እያለን ነው። በዚሁ አጋጣሚ ማታ ትናንት አንድ ሰዓት ነው የመጣሁት። አንድ ሰዓት መጥቼ ነው የተሰለፍኩት እዚህ አድሬ ነው። ያው አድሬ ያለው ግን እስካሁን ድረስ አልደረሰኝም። እኔ ቤተሰቤን ከኔ ጀርባ ያሉት ቤተሰቦች አሉ፣ እነሱን አስተዳደር ያለሁ። ልጆቻቸውን ጥሎ የሚመጡ ከቤት መጥቶ እዚህ የሚያድሩ አሉ። ናፍጣ አላገኘሁም፣ መንገድ ላይም አላገኘሁም። በጣም እያስቸግረን ነው። ናፍጣ በጣም ተቸግረናል፣ ተማረናል። እኛ አሁን በናፍጣ ጉዳይ ማስራት አልቻልንም። ባጃጅ ሰርቼ ነው ልጆችን የሚያስተምሮም ያለኝን ነገር ቤት ኪራም አለ፣ ያንን የሚከፍለው በዚህ ባጃጅ ነው። ሌላ ገቢ ምንጭ የለኝም። ያንን ለማድረግ ግን መስራት ስችል መስራት አልቻልኩም። በነዳጅ ምኪና ማደያ ብዙ አለ ይገባል። ናፍጣ ግን ምንም ናፍጣ የለም ነው የምንባለው። አሁን እንደምታዩ ሰልፉ የት እንደደረሰ ተመልከት። በጣም ችግር አለ። በሹፍርና ነው የምተዳደረው። የህዝብ ማለት ነው የህዝብ ማመላለሻ ነው የምነዳው። የነዳጅ ሁኔታ ነዳጅ የለም፣ በሮቶ ነው የሚያቀርቡልን። ማደያ አለ፣ በየቦታው ማደያ አለ፣ ማደያው ባዶ ነው። ወደ ስድስት ማደያዎች ከሱ በላይ ነው፣ እንዲሁም አዳዲሶች ደግሞ በየገበሬ መሬት ላይ እነዚህ ቦቴዎች ወርዶ እንዳለ ነው ያየ ነው ያለው፣ ራሱ ስራ ላይ ተግባራዊ አልሆነም። አዳዲስ ማደያዎችም የተከፈቱ ነው። እስቲ ወደፊት ደግሞ ምን እንደሚሆን አብረን እናያለን። የነዳጅ ጥረት በብዛት ነው ያለን። እንዲያስተካክሉልን እንጠይቀዋለን ማለት ነው። በዚህ ጉዳይ ላይ የምንቆየው፣ ጉዳዩን በተመለከተ ተጨማሪ ሀሳብና ማብራሪያዎችን ሊሰጡን የነዳጅና ኢነርጂ ባለስልጣን ምክትል ዋና ዲሬክተር ዲበራ ፉፋ እዚህ ስቱዲዮ ነው የሚገኙት። ስለመጡ ከለበ እናመሰግናለን። እኔም አመሰግናለሁ። መልካም። እንግዲህ በተለያዩ ቦታዎች ላይ ያለውን ረጃጅም የነዳጅ ሰልፎችን እየተመለከት ነበረ በአዲስ አበባ፣ ባስ ሲልም ደግሞ በክልሎች አካባቢ በሐዋሳም በአሶሳም ያለውን ጉዳይ እየተመለከት ነበረ። በነዳጅ ማደያዎች የሚታየው ረጃጅም ሰልፍ በዋነኛነት ምክንያቱ ምንድን ነው? ረጅም ጊዜም የዘለቀ ችግር ስለሆነ። አመሰግናለሁ። እኛም እንደ ተቋም የመስክ ምልከታ አድርገናል። ከመስክ ምልከታ ባገኘናቸው ግኝቶች ከኩባንያ ባለቤቶች ጋር የምክክር መድረክ ፈጥረናል። በየማደያዎቹ ለይተን ያገኘናቸው ችግሮች አንደኛ ማደያዎቹ በሙሉ አቅማቸው እንደማይሰሩ ማሽኖቻቸው ሙሉ በሙሉ እንደማይሰሩ፣ አራት መግዣ ማሽን ካላቸው ሁለት ብቻ ይሰራና ሁለቱን የማይሰራበት አይዘር ከብልሽት ወይ ደግሞ ታስቦበት ሌላ ጊዜ ለህገወጥነት እንዲውል የሚደረግበት፣ በሌላ በኩል ደግሞ ታንከር ውስጥ ነዳጅ እያለ ነዳጅ የለም። ይህ ማለት አስማሚያዎች ተለይተዋል። እንደዚሁም ነዳጅን በህገ ወጥነት ከማደያ ውጭ በበርሜል በሃይላንድ እንዲሁም በሃይላንዶቹ በሴቶች በቦርሳም ጭምር በሀይላንድ በሃይላንድ ትራንስፖርት አድርጎ በህገ ወጥነት ሲሳተፉ የተያዙ ሰዎች ነበሩ። ስለዚህ ማደያ አካባቢ የተፈጠረው ችግር ከነዳጅ አቅርቦት ጋር ሲነጻጸር አቅርቦቱ አለ። የተፈጠረው ግን አርቲፊሻል እጥረት ነው ስንል በምክንያት ነው ማለት ነው። ረጅም ጊዜ የዘለቀ ችግርም ነው ይሄ። በጣም ለበርካታ ጊዜያት ረጃጅም ሰልፎች በከተሞች አካባቢ ይስተዋላሉ። ይሄ እንግዲህ የግለሰቦች ብቻ ሳይሆን የሀገር ገንዘብ ጉልበትም ጭምር የሚበዘበዝ ጉዳይ ነው እና የነዳጅ ማደያ መቅጃዎቻቸው የማይሰሩ ዲስፔንሰሮቻቸው በትክክል የማይሰሩ ከሆነ በዚህ ልክ ህገወጥ ተግባር ላይ የሚሰማሩ ከሆነ ይህንን ማድረቅ ማረም ያለበት ማን ነው? በትክክል አሁን ይህንን ከምክክራችን በኋላ ዘጠኝ ማደያዎች ላይ የትስስር ከነዳጅ አቅርቦት የትስስር ፈቃዳቸውን አግደናል ሌሎቹን ወደ ሰባት የሚጠጉ ማደያዎች ደግሞ የመጨረሻ ማስጠንቀቂያ ሰጥተናቸዋል። ይህን ደግሞ ስናጣራ በዲጂታል ሽያጫቸውም ጭምር የመጣላቸውን ነዳጅ በሕገወጥ ከሸጡ ዲጂታል ሲስተም እኛ የምንከታተልበት ናሽናል ፊውል ሲስተም አለ። ከዛ ውጭ በሆኑትም ላይ እርምጃ ወስደናል። አሁን ትልቁ ነገር አሁን በጀመርነውና ባስቀመጥነው አቅጣጫ ብዙ ማደያዎች ስለሚዘጉ ታንክሮቻቸው እንደገና ሪከለብሬት ሆኖ ለአገልግሎት ምቹ መሆን እንዳለበት፣ ማሽናቸው በዜሮ ኢረር መስራት እንዳለባቸው ምክክር አድርገን የጊዜ ገደብ አስቀምጠንላቸዋል። ይህን በዚህ ጊዜ ገደብ ውስጥ ደግሞ ተግባራዊ የማያደርጉ ከሆነ የትስስር ፍቃድ ብቻ ሳይሆን የስራ ፍቃድም እንደሚከለከሉ ብኮዝ ሕዝብ ላይ መንግስት በከፍተኛ ወጪ ነዳጅን ከውጭ ወደ ውስጥ ኢምፖርት ያደርጋል። የነዳጅ ሁኔታ ደግሞ የሰውን ላይፍ ተች ያደርጋል። አርቲፊሻል የምንለው ነዳጅ እኛ በመስክ ምልከታ ያገኘ ናቸው። ባጃጆች ሁሉም ባጃጆች ባይሆኑ ረጅም ሰልፍ ላይ ይሳተፉና ና ከዛ ቀርቶ ከዛ የቀዱትን ደግሞ በጓሮ ይሸጣሉ በአንድ መቶ ከዚህ ከማደያ የሚቀዱትን እስከ አምስት መቶ ስድስት መቶ እስከ ሶስት መቶ እስከ አራት መቶ የሚሸጡት ስለሆነ ይህንን አንደኛ ከኒድ መዋቅር ጋር በመነጋገር እዛ ውስጥ የሚሰሩት ማደያዎችም የነዳጅ ሹፌሮች የባጃጅ ሹፌሮችም ከዚህ ጉዳይ እንዲታቀሙ እና እንደዚህ አይነት ድርጊት ላይ የተሰማሩ ባጃጆች ከመስመር እንዲወጡ ይህንን ኦልሬዲ አቅጣጫ አስቀምጠን በተለይ ደግሞ አሁን ክልሎች ላይ የሚታዩ ዲጂታል ሽያጫቸውን ቼክ ስናደርግ አሁን ከቀረቡት ክልሎች ዲጂታል ሽያጫቸው ከአንድ ፐርሴንት በታች ነው። ይህም የሚያሳየው መንግስት ወደ ሀገር ውስጥ የሚያስገባው ነዳጅ በህገወጥነት ወይ ደግሞ በብላክ ማርኬት እየተሸጠ ስለሆነ ይህንን እዚህ ላይ ቶለራይት ማድረግ እንደማንችልና በተለይ ደግሞ በአዲሱ ህግ ማደያዎችን ከመዝጋት ባለፈ በዚህ ጉዳይ ላይ ተዋንያን ሆኖ አክት የሚያደርጉትን የህግ የበላይነት እንዲከበር ማድረግ ነው። አቶ ዲበራ፣ እዚህ ላይ ግን ምናልባት እየተወሰዱ ያሉ እርምጃዎች ምን ያህል ዘላቂ መፍትሄዎችን ያመጣሉ? ለምሳሌ ማደያዎችን መዝጋት አሁን ያለውን ችግር አያባበሰውም ወይ? መፍትሄ ነው ተብሎ እንዴት ነው የታመነበት? በትክክል አሁን ማደያዎችን ሙሉ መዝጋት ስላልቻልን ነው ጊዜ ገደብ ያስቀመጥንላቸው። ሁለተኛ ደግሞ የረጅም ጊዜ ሶሉሽን ብለን እያስቀመጥንና አንደኛው የናሽናል ፊውል ሲስተም ዲጂታል ዘርግተን ተግባራዊ እያደረግን ነው ከሱ ምንድን ነው የምናገኘው መኪና ወይ ደግሞ የነዳጅ ቦቴ ከጅቡቲ ተነስቶ እስከ ማደያ የሚመጣበትን በጂፒኤስ ኮንትሮል ማድረግ ጀምረናል። አቅጣጫ የሳተ ቦቴ እንዲቀጣ፣ ከአገልግሎት እንዲወጣ አሁን ባለፈው 254 ቦቴዎች እንዲቀጡ አድርገናቸዋል። አሁንም በዚህ ወር ለይተናቸው እርምጃ የምንወስድባቸው ከ መስመራቸው ውጭ የሆኑትን ቦታዎች። ሁለተኛ ደግሞ ይህ ሲስተም ፉሊ ኢንድ ቱ ኢንድ ፋንክሽናል እንዲሆን ጥናቱን ጨርሰን የመጨረሻ ኤስታብሊሽመንቱን ሁለት ማዳያዎች ላይ ቼክ ያደረግነው የመጣ ነዳጅ ፉሊ የምታወቅበት ለማን እንደተሸጠ የምታይ፣ በዚህ ውስጥ መቀሸብ ህገወጥነቱ ምኑ ጋር እንደታየ ፖፓፕ አድርጎ የሚያሳይ ሲስተም ረዲ ጨርሰን አሁን የሚቀጥለው ፓይለት ቴስት ሁለት ማደያዎች ላይ ጀምረናል። ምናልባት እዚህ ላይ የነዳጅን በተመለከተ ምክር ቤቱም የነዳጅ ቁጥጥርና ስርጭትን በተመለከተ ያለው ነገር አለ። ከዚሁ ጋር በተያያዘ አስተያየት ሰጪዎቻችንም ቀደም ሲል ሲናገሩት እንደነበረው ነዳጅ ከተተመንለት ዋጋ እጅግ በጣም ከፍ ባለ መጠን በህገ ወጥ መንገድ ወይም በብላክ ማርኬት እየተሸጠ እንደሆነም ይታወቃል። በዚህም ደግሞ የማይገኝባቸው አጋጣሚዎችና ሁኔታዎች አሉ። ከዚሁ ጋር በተገናኘ አሁን የምታስቀምጡት ለመፍትሄነት የምታስቀምጡት አሰራር ምን ያክል ችግሩን ይፈተዋል? መቼ ነው ይሄ የነዳጅ ሰልፍ የሚቆመው የሚለውን ጉዳይ ህብረተሰቡ ማወቅ ይፈልጋል። አመሰግናለሁ። አሁን እዚህ ላይ ሶስት ፌዞችን ብንጠቀም፣ አሁን ባለንበት ፌዝ ማንኛውም አገሪቷ እያስገባች ያለችው የነዳጅ አቅርቦት በቂ ነው። ስለዚህ ይህንን የገባ ነዳጅ አቅርቦት ከነዳጅ ማደያ ውጪ በሚሸጡት አካላት ላይ ህዝቡም የጸጥታ አካላትም እኛን በመተባበር ይሄ ጉዳይ እንዲገታ እንዲያደርግ። ሁለተኛ ደግሞ በናሽናል ፊውል ሲስተም የለየ ናቸው። ከዲጂታል ሽያጭ ውጭ ከማደያ ውጭ የተሸጡትን የነዳጅ መጠን ለይተን ስለምናውቅ እሱ ላይ እርምጃ ስንወስድ የተለያዩ የማይበረሰብ ክፍሎች እኛን እንዲተባበሩ በተለይ የባጃጅ ሹፌሮች፣ የታክሲ ሹፌሮች በትራንስፖርት ስራ የሚተዳደሩት ከዛም አልፎ ቤተሰብ ጋር ጫናው ስለሚደርስ መንግስት ካስቀመጠው ተመን ውጭ ማንኛውም አካል በዚህ ላይ በአቋራጭ መበልጸግ ሲፈልግ በአካባቢያቸው ካሉት የመንግስት አካላት ጥቁማ እንዲሰጡ የመጨረሻና አልቲሜት ሶሉሽን ብሌን የያዝ ነው። ዲጂታል ሲስተሚን ፉሊ ተግባራዊ ማድረግ ነዳጅ ሲመጣ እንዴት እንደመጣና መቼ እንደተሸጠ ለማን እንደተሸጠ ከዛ ውጭ ላደረጉት ደግሞ የተከበረው ፓርላማችን ያጸደቀልን ሕግ በብር መቅጣት ብቻ ሳይሆን ግውዝ የሆነውን ማደያ ማሸግ ብቻ ሳይሆን በዚህ ላይ ተዋንያን ሆኖ አክት ያደረጉትን ግለሰቦች በተለይ መንግስት ከፍተኛ ኢንቨስትመንት አድርጎ ያመጣውን ህዝቡ እንዳይጠቀምበትና የህዝብ ጎሮሮን ያነቁት ላይ የህግ በላይነት እንድንወስድ ፓርላማ ስላጸደቀልን እሱ ደግሞ የመጨረሻ ሶሉሽን ይሆናል ብለን ነው የምናስበው። የነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር ዲበራ ፉፋ ለሰጡን መረጃ ከልብ እናመሰግናለን። አመሰግናለሁ።